ዓለም ዲጂታል እየሆነች ነው። ኢትዮጵያም እስከ 2025 ዲጂታል ኢትዮጵያን እውን ለማድረግ እየሰራች ነው። በዚህ ሴክተርም የንግዱ ማህበረሰብ ይዘን የንግዱ ማህበረሰብ የእድሉ፣ የቴክኖሎጂው ተጠቃሚ እንዲሆን ሰፋፊ ስራዎች ነው እየሰራን ያለን። ተቋማት አሉ፣ የስልጠና ተቋማት እስከታች ድረስ በነሱ አማካኝነት እየሰራን ነው

የኢትዮጵያ የቢዝነስ ኮሚኒቲዎች ኮምፒቲቲቭ እንዲሆኑ ኢንተርናሽናል ማርኬት ውስጥ ሲስተም ውስጥ እንዲገቡ የሚያስችሉ ትልልቅ የስልጠና ፕሮግራሞች እዚህ አጋጣሚ የተለያዩ ዳይቨርሲፋይ የሆኑ ለወጣቶች፣ ውመን ኢንተርፕርነርስ ፒፕል ዊዝ ዲስቢሊቲ ዳይቨርሲፋይ አድርገን ፕሮግራማችንን በሚመቻቹ ኮንቪኒየንት በሆነ ቦታ የምትወስዱባቸው እንደ ኢለርኒንግ ለርኒንግ ማኔጅመንት ሲስተም ዴቨሎፕ በማድረግ ስኬጁላችንን ዳይቨርሲፋይ በማድረግ ጠዋት፣ ከሰዓት፣ ሙሉቀን ቀን ኤክስቴንሽን፣ ማታ ላይ፣ ዊኬንድ ላይ እንድሰለጥኑ አመቻችተናል። ብክነትን ከመቀነስ ወጭን ከመቀነስ የተሻለ ኤፊሽንሲን ከማምጣት ደግሞ እዚህ ኢንቨስት ያደረጉት ጊዜያቸውን ምናልባት ገንዘብም ኢንቨስት አድርገው ስለሚሆን ስለዚህ በስልጠና ያገኙት እዚህ ላይ ካጠፉት ጊዜና ገንዘብ በላይ ጥቅም አግኝተዋል ወይ? ኢንቨስትመንት ከሆነ ሪተርኑ የተሻለ መሆናል። ስለዚህ ኢምፓክቱ ራሱ ለድርጅት ያመጣው ውጤት ስልጠናው ለድርጅቱ ያመጣው ውጤት መለካት አለበት። አሁን በሊደርሺፕ ማኔጅመንት ላይ ክፍተቶች ይኖሩናል። እንደዚህ አይነት ስልጠናዎች ብዙ ጊዜ ወደ ራሳችን ተመልሰን የምንችለውንና ማንችለውን ክፍተታችንን፣ ድርጅታችን ላይ ያለውን ክፍተት እንድናይ ይጠቅመናል፣ እና ብዙ አበረታች ነው። ለብዙ ሴቶች ጠቃሚ ነው ብዬ አምናለሁ። ደብሊውቲኦ ኔጎሼሽናችን ጫፍ እየደረሰ ነው። ስለዚህ ስልጠና የምንሰጠው አባላቶቻችን ከመጪው ጊዜው ጋርም ማስማማት በምንችልባቸው ጉዳዮች ላይ ጭምር አንደኛ እንዴት አድርገን ድርጅታችንን ቢዝነሳችን ማራመድ እንደምንችል፣ ሁለተኛ ነገር ደግሞ ስቲል ቢዝነሳችን ላይ ሰራተኞቻችን ማኔጅመንት ላይ ምን ያህል መስራት እንዳለብን። እኔ በጣም ጥሩ ትምህርት አግኝቻለሁ። ለሴቶች ደግሞ ሞር በጣም ጥሩ ድጋፍ አለው። ከፋይናንስ አንፃር ምን የሚሰራ ባንክ ለብድር ሊሆን ይችላል፣ ለሪፖርት ኦዲት ሊሆን ይችላል እነዚህ አንብቦ መረዳት የሚችላቸው በስልጠና ሲታገዙ ነው። ስለዚህ አንደኛው ይሄ ነው። ለቢዝነስ ሰዎች ሁሉም ነገር ስለማያውቁት በባለሙያ የታገዘ ስራ እንዲሰሩ ወይም ደግሞ ባለሙያ የሚሰራው ደግሞ እነሱ እውቀቱ ኖሯቸው መምራት እንዲችሉ። ሌላው በቢዝነስ ሰዎች ምንድ ነው አዳዲስ ሀሳቦች ይመጣሉ፣ አዳዲስ ለውጦች ይመጣሉ። ስለዚህ ቢዚ ስለሆኑ ለዚህ ባለሙያ የሆኑ በየዘርፉ እነዚህ አዳዲስ ለውጦች፣ አዳዲስ አስተሳሰቦች፣ ዓለም አቀፍ ለውጥ ያመጡ ናቸው። ስለዚህ ቢዝነሱ የአገር ውስጥ ሳይሆን የዓለም አቀፍ ውድድር አለው፣ የአካባቢ ውድድር አለው። ሊወዳደር የሚችሉ እነዚህ አዲስ ሀሳቦች፣ አዲስ ቴክኖሎጂዎች እነዚህ ሲታጠቁ ነው። አሁን የፕራይቬት ሴክተር ኢንጌጅመንት የተፈለገው የማርኬት ሲስተሙ የፕራይቬት ሴክተር ሲገባበት የበለጠ ውጤታማ ይሆናል ከሚል የስራ ክህሎት ሚኒስቴር ያወጣውም ፖሊሲ የኤምኤስኤምኢ ፖሊሲን ስለሚደግፍ ነው። ስለዚህ ፖሊሲውም ስለሚደግፍ የኢንተርፕራይዝ ልማት ከመንግስት ድጋፍ ብቻ ሳይሆን የፕራይቬት ሴክተሩንም ባሳተፈ መልኩ ወደ ተግባር ብንገባው ውጤታማ እንሆናለን የሚል የፖሊሲ ድጋፍ ስላለም ነው ወደዚህ ተግባር የተገባው ማለት ነው። እንደ ቢዝነስ ሊደር እናቴ ቢዝነስ ሊደር ምን ምን ነገሮችን ይዞ ከታች ካሉት ሰራተኞች ጋር ኮላብሬት ቢያደርግ እንዴት ሰክሰስፉል እንደሚሆን አዲስ ነገር አይቻለሁ። ና እኔ በጣም ተጠቃሚ ያለው አሁን ላይ እየሰራው ያለው ስራ በጣም ቆንጆ ነው። ሴቶች ላይ ና አካል ጉዳተኞች ላይ እየሰራው ያለውን ስራ እያየን ነው ያለ ነው። በደንብ ደግሞ ተደራሽነቱ ቢሰፋ ና ከአዲስ አበባ ክልል ውጭ ሌሎች ሴት እህቶቻችንን ተጠቃሚ የሚያደርግበት እድል ቢፈጠር በጣም ጥሩ ነው ብዬ አስባለሁ። ሁልጊዜ ምን ጊዜም እውቀት ምንም መተካ የለው በገንዘብ የምታገኘው ነገር አይደለም። ግን ምንድነው ካለው ጊዜና ካለው ሁኔታ አንጻር እጅ ላይ ኢሚዲዬት ሊኖረ ያን ነገር ማድረግ አለመቻለ። ምክንያቱም ለተወሰነ ጊዜ ነው የሚመጣው ስልጠና። በዛን ሰዓት እጅ ላይ ከሌለ ከፍለ ለመሰልጠን ትቸገራለ። ወይ ደግሞ አንተም ቅድሚያ የምሰጣቸው ነገሮች አሉ። አሁን ይሄኛው ያስፈልገኛለ ቆመ በደንብ አስበ መወሰን አለብ። ከዛ ሌላ የተያዝቅበት ነገር ካለ ወደዛ ስለምታደላ ነው እንጂ እውቀት ሲጀመር በገንዘብ የሚለካ ነገር አለ አይደለም። ምክንያቱም አንተ ጋር የሚኖር ነገር ነው፣ ሁሌ የምትመነዝረው ሀብት ነው እውቀት። እንደዚህ አይነት አዌርነስ በማግኘታችን አሁን እንዳልከው የአፍሪካ የንግድ ትስስሩ በጣም እየመጣ ወደ ሀገራችን እየገባ ስላለ እኛ ለዚህኛው ማርኬት እንዴት ራሳችንን ብቁ አድርገን መጠበቅ እንዳለብን በደንብ ሰፖርት ያድርገናል ራሳችንን ተዘጋጅተን ማርኬቱን ፔኔትሬት እንድናደርግ ኮምፒታንትም እንድንሆን በደንብ ያግዘናል ብዬ ተስፋ አደርጋለሁ። እውቀቱ አንደኛ አሁን በፓኬጂንግ በማርኬቲንግ አካባቢ ኦንላይን ማርኬቲንግ አካባቢ ሲሆን እውቀቱ ያስፈልግሃል። ገና በደንብ አልተሰራበትም። እኛም ያንን ሙሉ ለሙሉ ተቆጣጠርና የሚስራታችን ስኪል ገና ነው። ፓኬጂንግ አገር ውስጥ ስለሌለ ብዙ ትቸገራለህ። ብዙ የተሻለ ተወዳዳሪ የሆነ እንዳሰራ አገር ውስጥ የለም። ብዙ ነገር ያሁን ምርትህም በሶስት በአራት አይነት ለማሸግ ትገደዳለህ አንዳንዴ፣ ምክንያቱም በሩብ ያለው በግማሽ የለም፣ በግማሽ ያለው በአንድ ኪሎ የለም። ያ ደግሞ ምርትህ ላይ ተጽዕኖ ያደርጋል። እሱ እሱ በገበያ ላይ እየተስተካከለ ቢሆን ምክንያቱም፣ ኢምፖርት ስለምናደርግ ካለ ነገር አንጻር ብዙ በብዛት ኢምፖርት ስለማይደረግ ለስራው እንቅፋት ከሆኑ አንዱ ነገሮች የፓኬጂንግ ስራ ነው። ዲጂታል ማርኬቲንግ ግን ገና ብዙ ስልጠና ብዙ መሰራት አለበት። ክለሮች አክቹዋሊ ቢዝነስ አቋቁመው ሰው ቀጥረው ሰክሰስ ሲሆኑ ድረስ ሰፖርት እናደርጋለን። ኤግዚስቲንግ ቢዝነስ ደግሞ ምርትና አገልግሎታቸው ዲጂታል ማስተዋወቅ ሲጀምሩ ድረስ ሰፖርት እናደርጋለን። በእውቀት የተመሰረተ መሆን አለበት። ሁለተኛ፣ ድርጅት ነው ትልቅ ደረጃ የሚደርስ ነው እንጂ ዝም ብሎ አንድ የሚናሆነ ሰርቲፊኬት ሰቶ መሸኘት ሳይሆን ይህን ድርጅት የሚያሳድግ ሌላ ሰው ሊያሰራበት፣ ሀገሪቷ ታድጋለች። ለምን አጥ ስራ አጥ የሚባለው ነገር በእኔ ላይ በእኔ ስራ ላይ ሊቀረፍ ይችላል።